ሰላም ጤና ይስጥልኝ ክቡራን አድማጭ ተመልካቾች፣ እንዴት ናቸው? በያላችሁበት ጥሩ ጊዜ እንዲሆንላችሁ ልባዊ ምኞቴ ነው። እኔ ፍቃድ ነው የምባለው እንግዲህ ከዚህ በፊት የተለያዩ መረጃዎችን የሪል እስቴት መረጃዎችን በመስጠት ታቁኛላችሁ። ዛሬ ደግሞ ሰሚት ሰባ ሁለት ነው የተገኘ ነው። ሰሚት ሰባ ሁለት የተገኘንበት ምክንያት እንግዲህ ብዙ ሰዎች ያለቀ አፓርትመንት ጠይቀውኛል። ስለ እሱ አፓርትመንት እንግዲህ ድርጅቱ ማን ነው፣ የካሬ አማራጮቹ የክፍያ ሁኔታቸው ምን ይመስላል የሚሉትን ነገሮች በደንብ አድርጌ ማስቃኛችሁ ነው የሚሆነው ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ዶወል ምልክቷን ብትጫሉ መረጃ በነፃ በየጊዜው የምናደርሳችሁ ነው የሚሆነው እንዲሁም አሰብ አስተያየት ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ አብራችሁ ኑ እንግዲህ ዛሬ የተገኘ ነው ጎልደን ፓላስ ሪል ስቴት ይባላል። እንግዲህ ቆንጆ ያለቁ አፓርትመንቶችን ለሽያጭ ያቀረበ ድርጅት ለመጎብኘት ነው የሚሆነው። እዚ በፊትም እንግዲህ መረጃውን እንደሰጠናችሁ ድርጅቱ ጎልደን ፓላስ ሪል ስቴት ይባላል። ጎልደን ፓላስ ሪል ስቴት እንግዲህ በሌሎች እህት ኩባንያዎች አሉት። ኢምፖርት ኤክስፖርት ላይም እንደዚሁ የሚሰራ ከዛ በተጨማሪ ደግሞ በኮንስትራክሽን ዘርፉ ደግሞ ትልቅ ስራዎችን የሰራ እህት ኩባንያዎች አሉት ማለት ነው። ዛሬ ደግሞ የተገኘ ነው ያለቁ ቤቶችን ለሽያጭ ያቀረበውን ጎልደን ፓላስ ሪል እስቴት ነው የሚሆነው ማለት ነው። ይህ እንግዲህ የመጀመሪያ ሳይቱ ነው። ግንባታው መቶ በመቶ ተጠናቆ ነው ለሽያጭ የቀረበው። እንግዲህ እዚህ ሳይት ላይ እንግዲህ ባለ አንድ፣ ባለ ሁለት፣ ባለ ሶስት መኝታ አፓርትመንቶች ይኖራሉ ማለት ነው። ስለዚህ ዋጋቸውን በተመለከተ የክፍያ አማራጫቸውን በተመለከተ እንግዲህ ዋጋቸው እንግዲህ በካሬ ከ100 ሺህ ብር ጀምሮ የካሬ ዋጋ ይሆናል ማለት ነው። ቅድመ ክፍያቸው ከ20 ፐርሰንት ጀምሮ በመክፈል ዛሬውኑ ገዝተው ዛሬውኑ መረከብ ይችላሉ ማለት ነው። 20% የከፈለ ደንበኛ ዛሬውኑ መረከብ ይችላል ማለት ነው። የካሬ አማራጮቹ ስንመለከት ለምሳሌ ባለ አንድ መኝታ 103፣ 120 ካሬ ይኖራል። ባለ ሁለት መኝታን ስንመለከት ደግሞ 137፣ 140፣ 145 ካሬ እንዲሁም 172 ካሬ ይኖራል ማለት ነው። ባለ ሶስት መኝታን ስንመለከት ደግሞ 188፣ 195፣ 209፣ 223 እና 226 የካሬ ስፋት ያላቸው ናቸው ማለት ነው። አፓርትመንቶች እጅግ በጣም ትንሽ ቁጥር ያላቸው አፓርትመንቶች ነው ያሉት። አሁን ላይ 95% ሽያጩ ተከናውኗል ማለት ነው። ምክንያቱም ቅድመ ክፍያ ከፍሎ ደንበኛው ይረከባል። ቅድመ ክፍያ ከከፈለ በኋላ ቤቱን ኢሚዲየትሊ ተረክቦት ወይ ሊያከራየው ይችላል፣ ወይ ሊኖርበት ይችላል ማለት ነው እና እጅግ በጣም አዋጭ ስለሆነ ኢሚዲየትሊ የሚረከቡት ቤቶች ስለሆኑ በጣም በተቀላጠፈ ሁኔታ እየተሸጠ ነው የሚገኘው እና ይህም መረጃ በድጋሚ የሚሰጣችሁ የፈለግኩት ብዙ ሰው ያለቀ ቤት ጠይቆኛል ከዛ በተጨማሪ ደግሞ ኦፈሩ በጣም ቆንጆ ኦፈር ነው ማለት ነው 20 ፐርሰንት ከፍሎ ይረከባል ቀሪውን 80 ፐርሰንት ደግሞ እየኖረበት በአንድ ዓመት ጊዜያት ውስጥ የሚከፍልበት የክፍያ አማራጭ ነው የተዘጋጀው በሽያጩ በኢትዮጵያ ብር ነው ዶላር ሲጨምር አይጨምርም ሳይቱ ቆንጆ የሚባል ሎኬሽን የያዘ ነው ሰሚት 72 እዚህ እንግዲህ ማደያ፣ የእምነት ተቋማት፣ ትምህርት ቤቶች ብዙ ነገሮች ያሉት ነው። ለትራንስፖርት እጅግ በጣም አክሰሰብል ነው የሚሆነው ማለት ነው። በጣም ቆንጆ ስለሆነ ውስን ቤቶች ነው የቀሩት ማለት ነው። ከዛ በተጨማሪ አፓርትመንቶቹ እንደ አፓርትመንት እንግዲህ ባለ አንድ፣ ባለ ሁለት፣ ባለ ሶስት መኝታ አፓርትመንቶች ናቸው። ቶታሊ ህንፃው እንግዲህ ወደ አርባ አምስት አባወራዎችን የሚይዝ ነው። ጂፕላስ አስራ አንድ ነው የሚሆነው ማለት ነው። አንደርግራውንድ ሁለት ቤዝመንቶች አሉት። ሰፊሸንት የሆነ የመኪና ማቆሚያ ነው የሚሆነው ማለት ነው። ከግራውንድ እስከ ሁለተኛ ፎቅ ድረስ ባንኮች የጥርስ ሕክምና ክሊኒኮች፣ ከዛ በተጨማሪ ደግሞ የተለያዩ ሾፒንግ ሴንተሮች እንግዲህ እዚሁ እየሰሩበት ነው የሚገኘው። ምክንያቱም ነዋሪዎች ተረክበው የሚኖሩበት ፕሮጀክት ስለሆነ ማለት ነው። ሊፍት፣ ጋርቤጅ ሹተር፣ ውሃ ያው የከርሰ ምድር ውሃ እየወጣለት ነው። እያንዳንዱ ነገሮች እንግዲህ ነዋሪዎች የሚኖሩበት ፕሮጀክት ስለሆነ አክቲቭ ነው ማለት ነው። ቤቶቹ እንግዲህ ያው የሚጀምሩት ከአምስተኛ ፎቅ ነው። ሶስተኛ ፍሎሩ እንግዲህ ሙሉ ፍሎሩ ለጂም አገልግሎት ወይም ጂም ሩም ነው ማለት ነው። በአንድ እንግዲህ እስከ አንድ ሺህ አምስት መቶ በላይ ተገልጋዮችን ማስተናገድ የሚችል ጂም ሩም ይኖረዋል ማለት ነው። አራተኛ ፎቅ ደግሞ ሙሉ ፍሎሩ ለእስፓ አገልግሎት ነው እየተዘጋጀው ማለት ነው። አሁንም ጂም ሩሙም ስፓ ሩሙም እንግዲህ አክቲቭ ነው ማለት ነው። አሁን ላይ አገልግሎት እየሰጠ ነው የሚገኘው። ቤቶቹ ከአምስተኛ ፎቅ ጀምሮ እስከ 11ኛ ወለል ድረስ አፓርትመንቶቹ ነው አሁን ላይ ለሽያጭ የቀረቡት እንግዲህ አምስተኛ ፎቅ የተወሰኑ ቤቶች አሉ። በጣም ውስን ቤቶች፣ በቁጥር ውስን ቤቶች ነው ያሉት እና ቀድሞ የመጣ እንግዲህ ቆንጆ የሚባል ኦፈር ያገኛል። ያው ሰው ካለው ላይ ነው የሚመርጠው እና በተሻለ መልኩ ቆንጆ ነገር ለማግኘት ያው ቶሎ መምጣት ይኖርባችኋል። በጣም ውስን ቤቶች ነው የቀሩት ስለ እውነት ማለት ነው እና በጣም የሚያዋጣችሁ እየኖራችሁበት ነው ሰማንያ በመቶ የምትከፍሉት ማለት ነው። ከዛ በተጨማሪ ደግሞ ይህ ፕሮጀክት እንግዲህ ሁለተኛው ሳይት እንደ ደመኛ ሁኔታ ነው ፍላጎት ያቀረበው ጎላጎል 22 አካባቢ ደግሞ እጅግ በጣም ቆንጆ አንደር ኮንስትራክሽን ነው። ደንበኛውም እየሰራ ድርጅቱም እየገነባ የሚሸጣቸው ዘመናዊ አፓርትመንቶች እንደዚሁ ይኖራሉ። አራት ቤዝመንቶች ያሉት ካር ሊፍት ያለው፣ ጅምናዜም፣ የመዋኛ ገንዳ፣ ብዙ ነገሮች የተሟሉለት እጅግ በጣም ሌክዠሪ ቅንጡ የሚያስብሉ መስፈርቶችን ያሟላ ዘመናዊ አፓርትመንት እንግዲህ ጅ ፕላስ 27 ነው። ከባለ አንድ እስከ ባለ ሶስት መኝታ አፓርትመንቶች እየተገነቡ የሚገኝበት ሁኔታ አለ በ ፐርሰንት ቅድመ ክፍያ ነው እየተሸጡ የሚገኙት ሳይታችን ጎላጎላ አደባባዩ አጠገብ ያለ ሳይት ነው ማለት ነው ከባለ አንድ እስከ ባለ ሶስት ምኝታ አፓርትመንቶች ናቸው በካሬ 98 ሺ ብር ነው የሚሆነው ባለ አንድ ምኝታ ከ79 ካሬ ጀምሮ አለ ባለ ሁለት መኝታ ደግሞ ከ116 ካሬ ጀምሮ፣ ባለ ሶስት እንዲሁም ከ157 ካሬ ጀምሮ ነው ያለው ማለት ነው። በ10 ፐርሰንት ቅድመ ክፍያ እንግዲህ በ36 ወራት ጥንቅቅ ተደርጎ ይረከባል የሚባል እየተሰራ ያለ 36 ወራት የሚረከቡ ናቸው። እየተገነቡ ነው የሚገኙት ማለት ነው። ስለዚህ በ10 ፐርሰንት ቅድመ ክፍያ ከ773 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ አፓርትመንቶችን እየሸጥን ነው የምንገኘው። ይህ ፕሮጀክት እንግዲህ የ22 ሳይታችን ነው የሚሆነው ማለት ነው። ደውላችሁ መረጃ መጠየቅ ሳይት ቢሮ መጎብኘት ከፈለጋችሁ የሽያጭ ቢሮችን እዚሁ ሳይቱ ላይ ይገኛል ሁለተኛ ፎቅ በስል ቁጥር በ0947 20 38 95 እንዲሁም በ0989 23 45 79 በዋትሳፕ በቴሌግራም ቀጥታ ብትደውሉልን የምናስተናግዳችሁ ነው የሚሆነው እስከ ፍጻሜ ድረስ አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን